ይህ አዋዜ ሰበር ነው። የቀድሞው የኤፍቢአይ ፌዴራል ቢሮ ኦፍ ኢንቨስቲጌሽን ዲሬክተር ጄምስ ኮሚ የፈላ ዘይት ውስጥ በእግራቸው ቆመዋል። እኚህ ፕሬዚደንት ዶናልድ ትራምፕን ባዩና በሰሙ ቁጥር ደማቸው ክልብሽ ይልባቸዋል የሚባሉ የቀድሞ የምርመራ ቢሮ ኃላፊ የተዝናኑበት የአንድ ባህር ዳርቻ ላይ በቅርጽ የተደረደሩ የባሕር ዛጎሎች የፈጠሩትን ምስል ፎቶግራፍ አንስተው ቴሌግራም ገጻቸው ላይ ለጥፈዋል። እነሆ ባህር ዳርቻ ላይ ስንሸራሸር የሚያምር የዛጎል ቅርጽ የሚለውን መግለጫ አክለውበት ነበረ። በዛጎሎቹ የተሠሩት ቅርጾች ቁጥሮች ነበሩ፣ 8647 የሚል። ይህን ተከትሎ የፕሬዝደንት ዶናልድ ትራምፕ ደጋፊዎች ከፍተኛ ውዑታ በኢንስትግራም ገጻቸው እያስተጋቡ ነው። ጉዳዩ ወደ አሜሪካ ባለሥልጣኖች አልፎም የወቅቱ የሲአይኤ ዲሬክተርም ይህ ጉዳይ እንዲጠና እንዲመረመርና እንደታሰበውና እንደተፈራው ቁጥሩ የያዘው ኮድ ወይም ሚስጥር በዚህ መልኩ አሁን ማኅበረሰቡ በተገነዘበው መልኩ ሆኖ እስከተገኘ ድረስ ሰውየው ከእስር ቤት ገረገራ ጀርባ ሊወረወሩ ይገባል ይላል። ውዝግቡ አሁንም የቀጠለ ሲሆን ሰውየው በመደናገጥ መጀመሪያ ያወጡትን 8647 ፖስት ሰርዘው ሌላ የማስተባበያ ፖስት አውጥተዋል። በማስተባበያቸው ያሉትም እኔ ባህር ዳርቻ ላይ ያገኘሁት ይህንን የዛጎል አሃዝ አውጥቼ የለጠፍኩት የሆነ የፖለቲካ ምልክት ነው ብዬ በማሰብ ነው ሲሉ ተላላ ለመምሰል ሞክረዋል። ነገር ግን ሰውየው የቀድሞ የኤፍቢአይ ዲሬክተር እንደመሆናቸው፣ ስፓይ ማስተር እንደመሆናቸው ይሄ ሊጠፋቸው ይችላል ብሎ መገመት ማይታሰብ ነው ይላሉ። ዜናው ይሄ ነው። ኢሳያስ ዓለም እንዴት ወደዚህ አይነት ትንታኔ ውስጥ ሊገባ ቻለ? ከዶናልድ ትራምፕ ጋር የሚያገናኘውስ ነገር ምንድን ነው? ይሄ አሪፍ ጥያቄ ነው። ሰውየው በዛጎል በመደርደር መቼም አንድ ዘፈን አለ፣ የኤፍሬም ዛጎል እንደዚህም ዘፈን አለው። ያንን ዛጎል በመደርደር 8647 የሚል ቁጥር አሸዋ ላይ የተጻፈ በዛጎል ቅርጽ የተሰራ በዛጎል የተደረደረ ቁጥር ሲያወጡ፣ ወዲያውኑ እነዚህ ሁለት ቁጥሮች የራሳቸው የራሳቸው ታሪካዊ መነሻ አላቸው። እንደገና ደግሞ አንዱ ቁጥር በወቅታዊ መረጃ የያዛ ነው። ምንድን ነው የሆነው? 8647 ማለት ዜናው ሲያስረዳ በይሄ ኦልድ ስላንግ የምንለው አሁን ለምሳሌ ድሮ የቀረ አነጋገር በ1930 ዎቹ አሜሪካውያን ይጠቀሙበት የነበረ ነው እና አሁን የተረሳ ወይም አሁን ጥቅም ላይ የሌለ ማለት ነው። 86 ቁጥር እና በአብዛኛው ጥቅም ላይ የሚውለ በሬስቶራንቶች ነበረ ይላል። ሬስቶራንት ገብተህ የምትፈልገውን ምግብ ስታዝ ከዝርዝሮቹ ውስጥ ያዘዝከው ምግብ ከሌለ ወይም ደግሞ የሬስቶራንት አስተናጋጆቹ ይሄ ምግብ አሁን ካለቀ ወይም ካልተሰራ ለአንተ በአንድ ቁጥር ምላሽ የነግረዋል። አንተ የሚገባሃል 86 ይሉሃል ማለት ነው። 86 ማለት የለም አልቋል ማለት ነው በሬስቶራንቱ በውጭ ትርጉሙ። ደግሞ ከዛ ጋር ባለው ተያያዥ ትርጉሙ ገለል አድርገው ሻኘው አሰናብተው ማለት ነው አስወግደው ማለት ነው አሁን እኚህ የቀድሞ የኤፍቢአይ ዲሬክተርና እና ዶናልድ ትራምፕን ባዩና በስሙ ቁጥር ደማቸው በቁጣ ክልብሽ የሚልባቸው ሰው 8647ቱን የጻፉት እንግዲህ 86ን ፈተናል አይደል አስወግደው ማለት ነው። በጣም የሚገርም አርባ ሰባት ቁጥር ምን ይመስላል? ለመገመት በጣም ከባድ ነው። እስቲ ትንሽ ለማሰብ ሞክር። ከዶናልድ ትራምፕ ጋር አያይዘህ። ምንም አልመጣልኝም አለን? ለመገመት ሞክር። ምንም አልመጣልኝም አለን? አርባ ሰባትን ለመገመት ዶናልድ ትራምፕን ስታስብ ምንም አይመጣልም? እንደ ፈተና ትውሰደው፣ ቀለል አድርገው ምንም አልመጣልኝም። ደህና አርባ ሰባተኛው የአሜሪካ ፕሬዚደንት ናቸው። ኦኬ፣ ስለዚህ የቀድሞው የኤፍቢአይ ዲሬክተር አሸዋ ላይ በዛጎል ዛጎል በመደርደር እየሰሩት ወይም ተሰርቶ አገኘት የሚሉት ቁጥር 86 47 ባጭሩ ሲተረጎም 47ን አስወግደው ማለት ነው። ይሄ ደግሞ በጣም ከባድ ወንጀል ነው ወል ይሄ በትርጉም ደረጃ ነው። እንግዲህ 8647ን አስወግደው የ47ኛውን የአሜሪካ ፕሬዚደንት በአጭሩ ዶናልድ ትራምፕን 47ኛው የሚል ወክላቸዋል፣ 86 አስወግደው ነው የሚል ነው። ነገር ግን ባወጡት ማስተባበያ በሌላ ገጻቸው ላይ የቀድሞው ኤፍቢአይ ዲሬክተር ኮሚ እኔ የፖለቲካ መልእክት መስሎኝ ነው የሆነ የፖለቲካ ስቴትመንት ሰዎች ጽፎት የሄዱት መስሎኝ ነው እንጂ በጭራሽ እንዲህ አይነት ግደለው ፍለጠው ቆረጠው የሚል ቫዮለንት መሆኑን ባቅ ኖሮ አላደርገውም፣ እኔ በፍጹም። እኔ በዚህ በግጭት በእንዲህ አይነት የጥፋት እርምጃ የማላምን ሰው ነኝ በማለት ለማስተባበል ሞክረዋል። ነገር ግን አሁን ያሉት የሀገሪቱ የሲ አይ ኤ ዲሬክተርን ጨምሮ እንዲሁም ሌሎች የአሜሪካ ምክር ቤት አባላት በጣም ነው በጣም ነው የተቆጡት። አስቸኳይ ምርመራ እንዲጀመር እና ምርመራው እስከ መጨረሻው ድረስ ግለሰቡ በዩናይትድ ስቴትስ አሜሪካን ፕሬዚደንትን ላይ ግድያ እንዲፈጸም ማሳሰባቸው ነው ወይ ወይም ደግሞ ለሆነ መልእክታቸውን ለሚጠብቅ ኃይል እያስተላልፉ ነው ወይ የሚል ነገር አለ እና ሆኖ ከተገኘ ደግሞ ማረፊያ ቤት ነው ቀሪ ዕድሜያቸውን ሊያሳልፉ ይገባል የሚሉት። በነገራችን ላይ የአሜሪካ የብሔራዊ ኢንቴሊጀንስ ዲሬክተር ቱልሲ ጋባርድ ነው የሚሰኙት። እሳቸው ለፎክስ ኒውስ በሰጡት መግለጫ ነው እንዲህ አይነት የኤፍቢአይ ዲሬክተር የነበረ እንደዚህ አይነት ከተወሳሰቡ የስለላ የሴራ ነገሮች ጋር የስራ ባህሪው የሚያቆላልፈው ሰው እንዲህ አይነቱን ቀላል ምልክታዊ ቁጥሮች ሊያውቅ ይችላል ተብሎ ሊገመት አይችልም ነው ያሉት። አንዲ ኦግልስ የተባሉ ሪፐብሊካን ኮንግረስ አባልም እንደዚሁ የአሜሪካ የስለላ ተቋሞች ይህንን በጣም የሚያውክ መልእክት በጽኑ እንዲመረምሩት አቅርበዋል። ምክንያቱም ሁለት የፌዴራል ሕጎችን የጣሰ ነው የሚሉት አንዱና ዋናው የፕሬዚደንቱ ሕይወት ላይ ዛቻ ወይም የፕሬዚደንቱን ሕይወት ለማጥፋት መዛት እንደማለት ነው ወይም ደግሞ የፕሬዚደንቱ ሕይወት እንዲጠፋ ወይም ደግሞ በዚህ ድርጊት የፕሬዚደንቱ ሕይወት ላይ አደጋ ጋርጠዋል የሚል ሲሆን እና ደግሞ በጣም አደገኛ የሆነ መልእክትን የመለዋወጥ እነዚህ ሁለት መሰረታዊ ከፍተኛ የፌዴራል ጎጅ ጣሱበት ነው። እና ይህንን በተመለከተ ሲሪየስሊ ሊታይ ይገባል። ሁለተኛ ሰውየው የቀድሞ የኤፍቢአይ ዲሬክተር ስለሆኑ በዛ የቀድሞ አባልነታቸው አሁንም በጣም ሀገሪቱ በየጊዜው የምታገኛቸው ሴንሲቲቭ መረጃዎች የሚደርሳቸው ነው ወይ ይሄ ነገር ይታይ የሚል ነገር አቅርበዋል። እና እኚህ ለምሳሌ ኦግልስ የተባሉ በኤክስ ገጻቸው ሲጽፉ ኮሚ፣ የቀድሞው ዲሬክተር፣ ሕግ ተላልፈው ከሆነ በምንም ታምር ይሄ ሊታለፈ አይገባም እና እጁ ካቴና ውስጥ መቀፍደድ አለበት ሲሉ ጽፈዋል። ሪሊ ከባድ ቅድም እንዳልኩ እግራቸው የፈላ ዘይት ውስጥ የፈላ ዘይት ውስጥ እንዲቆሙ እንደተደረጉ ሆኖ ነው አሁን የሚሰማኝ። ይበንድ እንዳለ የሀገሪቱ የሀገር ውስጥ ደህንነት ሚኒስትር፣ ይህ ከባድ ቦታ ነው። በነገራችን ላይ በሚኒስቴር ቦታዎች ውስጥ ቁልፍ ከሚባሉ አንዱ እንደ ገንዘብ ሚኒስትር ያለ፣ እንደ ሀገር ውስጥ ጉዳይ ሚኒስትር ያለ ቁልፍ ፖርትፎሊዮ የሚባሉ ናቸው። ኢሳያስ እና የዚህ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ናኦም እሳቸውን በኤክስ ገጻቸው ላይ ሴት ናቸው፣ በጣም ነው የተቆጡት። ዲስግሬስድ ፎርመር ኤፍቢአይ ዲሬክተር ጄምስ ኮሚ ጀስት ኮልድ ፎር ዘ አሳሲኔሽን ኦፍ ፖተስ ትራምፕ እና ይሄ በአሜሪካ የደህንነት መስሪያ ቤት ይሄ ጥበቃ የሚያደርገው ማለት ነው፣ ለከፍተኛ ባለስልጣኖች ለፕሬዝደንቱም ጭምር ሴክሬት ሰርቪስ ጉዳዩን እስከ መጨረሻ ድረስ በመመርመር ተገቢውን ምላሽ እንዲሰጥ ብለዋል። ለምሳሌ ይሄ ነገር በመጨረሻ ሲተነተን የሚያስተላልፈው መልእክት ይሄ ነው ተብሎ ከታመነ በሌላ አነጋገር ኮሚ የፕሬዝደንት ዶናልድ ትራምፕን ሕይወት ለመቅጠፍ ወይም ለማስቀጠፍ ተልኮ ውስጥ ናቸው ማለት ነው። ይሄ ከባድ ወንጀል ነው። ሴክሬት ሰርቪስን ይመለከተዋል። የኤፍቢአይ ዲሬክተር የሆኑ ካሽ ፓቴል እሳቸውም በኤክስ ገጻቸው ላይ ይህንኑ አረጋግጠዋል። ስለዚህ መስሪያ ቤታቸው በዚህ ጉዳይ ላይ ለሚደረግ ማንኛውም ምርመራ ተገቢውን ሁሉ ድጋፍ ይሰጣል ሲሉ አውጥቷል። ኢሳያስ በጣም ነው እየተቀጣጠለበት። ሰውየው ኢንስታግራም ገጽ ላይ ነው ኢንስታግራም ገጻቸው ላይ ነው፣ ትናንትና ነው ይሄው። ኢሳያስ በጣም የሚገርም ነው ዓለም አንድ ሰውየው ከነበረው ፖዚሽን አንጻር እንደዚህ በዋዛ ይህንን ነገር ይጽፋል ብሎ መገመት አይቻልም። ይሁን እንጂ ደግሞ በሌላ መልኩ ደግሞ ስታስበው እንደዚሁ ዝም ብሎ አድርጎትም ከሆነ ራሱን የማይወጣው መቀመቅ ውስጥ ነው የከተተው ማለት ይቻላል። አዎ መቀመቅ ውስጥ ነው የከተተው። ያ መቀመቅ የሚለውን የፈላ ዘይት ላይ ነው እየተገላበጡ ያሉት። ሌላው ደግሞ የዋይት ሐውስ ምክትል የቤተመንግስት መንግስት ኃላፊ የዋይት ሐውስ ምክትል የቤተ መንግስት እንግዲህ ሁሉ ሲሆን ገና ዶናልድ ትራምፕ ጉዳዩን አለ ዶናልድ ትራምፕ እንደምታውቀው ሁለት ጊዜ ከሞት የተረፉ ሰው ናቸው። አዎ አንዱ ጆሮቸውን ብጦ አልፏል። ሁለተኛው ደግሞ እዛ ምንድነው፣ እሳቸው ይሄ ጎልፍ የሚጫወቱበት ሜዳ ሰንሰል ነገር ውስጥ ተደብቆ ስንቁን ቁርስ በርገር አጠገቡ ኮካ አድርጎ ማነጣጠሪያ ገጥሞ ሊተኩስባቸው ሲል ነው የተያዘው። ተኩሶ ቢሆን ኖሮ የሉም። አዎ፣ ስለዚህ ከሁለት ሞት የተረፉ ሰው ናቸው። ስለዚህ በጣም በጣም ሴንሲቲቭ ነው እና እኚህ ምክትል የቤተ መንግስት ኃላፊ ጄምስ ብሌር በኤክስ ገጻቸው ምንድን ነው ያሉት? የቀድሞ የኤፍቢአይ ዲሬክተር ያደረጉት ነገር ምንድ ነው አሸባሪዎችና አሜሪካንን የሚጠሉ አምባገነን አገዛዞች የአሜሪካው ፕሬዚደንት በመካከለኛው ምስራቅ ጉብኝታቸው ላይ እያሉ በጥይት ብለው እንዲያሳርፏቸው ነው ብለው የጻፉት ትናንት የጻፉት። ትናንትና ደግሞ ከገና ከምንድን ነው ከኳታር ወደ ተባበሩት አረብ ኤሚሬት የሄዱበት ጊዜ ነው ለጉብኝት። ስለዚህ በሰላጤው ሀገሮች ጉብኝት ላይ ናቸው፣ ከማክሰኞ የጀመሩ እና ይሄ ጥሪ ታይሚንጉ ራሱ ሐሙስ ዕለት ማውጣታቸው እዛው በመካከለኛው ምስራቅ ሊገኙ የሚችሉ አሸባሪዎችና ሆስታይል ሪጅምስ ብለዋል። እንግዲህ አገዛዞች እነዚህ ከአሜሪካ ጋር ጠበኛ የሆኑ አገዛዞች፣ መቼም አንዷ ቶሎ የምትመጣለ ኢራን ናት። ስለዚህ እዛው በቀርባችሁ ስላለ አንድ ነገር አድርጉት የሚል መልክት ነው። በጣም ጉዳዩ በጣም ነው ሊቀጣጠል የሚችለው ቀላልም ጉዳይ ደግሞ አይደለም። ኖ ጉዳዩ በጣም የተቀጣጠለ ነው። ቀላልም ጉዳይ አይደለም። እና ምን መሰለህ፣ አሁን ማስተባቢያ አውጥተዋል። ያወጡት ማስተባቢያ የበለጠ ክሱን የሚያጠናክር ነው። ምንድን ያሉት፣ በሚያምር የባህር ዳርቻ ላይ ወክ እያደረግኩ ሳለ፣ ሽርሽር እያደረግኩ ሳለ ይሄን ነገር አየሁት፣ በዛጎል የተጻፈ ቁጥር የሆነ የፖለቲካ መልእክት መሰለኝና አወጣሁት ነው ያሉት። ምን አይነት መልእክት መስሏቸው ይሄን አላብራሩም። አዎ ሌላው ደግሞ ቢያንስ ቢያንስ አለም መልእክት የሚባለው ነገር ማመናቸውም እኮ አንድ ጉዳይ ነው። አሹር የሆነ የፖለቲካ መልእክት መስሎኝ ነው አሉ። የሆነ የሆነ መስሎኝ ነው ነው ያሉት። እና ሪሊ አሁን እንደማየው ተላላነት ነው እየተጫወቱ ያሉት። ኮሚ ማናቸው ለሚለው ጥያቄ የኦባማ ኤፍቢአይ ዲሬክተር ነበሩ። ኦባማ ጊዜው የተሾሙ የአሜሪካ ፌዴራል ቢሮ ኦፍ ኢንቨስቲጌሽን የፌዴራል ቢሮ ምርመራ ዲሬክተር ነበሩ እና ከ2016ቱ ምርጫ በፊት ምን ማለት ነው? ይሄ እንግዲህ ዶናልድ ትራምፕ ምርጫ ውስጥ የገቡበት ነው። 2016 በፈረንጅ ዶናልድ ትራምፕ እና ሂላሪ ክሊንተን የምርጫ ጊዜ ነው እና ኮሚን ወይዘሮ ሂላሪ ክሊንተን በመንግስት በውጭ ጉዳይ ሚኒስትር የኢሜል ሰርቨር ላይ የግል መልእክት የግል መልእክቶች የግል ሚኒስትሮች ነበር ይጠቀሙበት ነበር የሚል ነው እና ያንን ምርመራ ያደረጉ ናቸው እና ብዙ ዲሞክራቶች እንደሚከራከሩት ያ በዛን ወቅት በወይዘሮ ሂላሪ ላይ የተከፈተባቸው ምርመራ ለምን እንትናቸውን ይሄ ምንድን ነው? በዛ የተላለፉትን ከማጋ እንደተነጋገሩ አንዳንድ የተለያዩ የንግድ ጉዳዮችም አሉ። የምንና ያ በዛ ሁኔታ መቅረቡ አንዲት እንስት አሜሪካዊት በዛች ሀገር የ250 ዓመት ታሪክ ውስጥ ፕሬዚደንት የመሆን እድል አግኝታ አታውቅም። በነገራችን ላይ የምድራችን ነፃ የዲሞክራሲ የእኩልነትና የሰብአዊነት እንደዚሁም ደግሞ የምድ ይባለው የነፃው ዓለም መሪ ዩናይትድ ስቴትስ አሜሪካ በ250 ዓመት ታሪኳ አንድ ሴት ፕሬዚደንት ማውጣት አልቻለችም እና ይሄ የሴቷ ጭንቅላት ላይ የተገረገረን ኮርኒስ ለመስበር ሁለት ጊዜ ተፋልመዋል። ወይዘሮዋ እኔ በጣም እርግጠኛ ነ በኦባማ ጊዜ ይሄ ዛሬ እያወቅ ነው የመጣ ነው ማህበራዊ ሚዲያ በሚባል እጅግ አስቸጋሪ መንገድ መተውን ኦባማ ያሸነፏቸው እንጂ ይሄ ክስተት ማህበራዊ ሚዲያ ክስተት ባይመጣ ኖሮ የአሜሪካ የመጀመሪያዋ ሴት ፕሬዚደንት የሆኑ ነበር። ትረስት ሚ ላይ ኢሳያስ። ከዛ በኋላ ደግሞ ዶናልድ ትራምፕን እንደሰማው በሶስት ሚሊዮን ድምፅ ይበልጧቸዋል ፖፑላር ቦት በሚባለው ነገር ግን ይሄ የምርጫ ኮሌጅ የሚሉት አለ። በዛ ስሌት ነው ዶናልድ ትራምፕ ሊያሸንፎ የቻሉትና ውጤቱም ሲገለጽ ለራሳቸው ለዶናልድ ትራምፕም አስ- አስደንጋጭ ነበር። እና ወይዘሮዋ ሁለት ጊዜ ይሄን በማጣት ያንን ሴቷ ላይ የተገረገረ ኮርኒስ ለመስበር የነበራቸው የህይወት ዘመን ትግል ከሽፏል። ኢሳያስ እኚህ ሴት የሁለተኛውን መክሸፍ ሊደርስባቸው የቻለው ያ የኢሜይል ምርመራ በዛ መንገድ በሰፋ መንገድ እንዲካሄድ መደረጉ ዋናው ነው ብለው ዲሞክራቶች ያምናሉ። ይሄን ምርመራ በዛ መልኩ እንዲካሄድ ያደረጉት ኮሚ ናቸው። አሁን 8647 ብሎ የጻፉት እና ሁኔታው ስታይ እሳቸውም 86 የሚደረጉ ነው የሚመስለው በራሳቸው ስሌት ሊገቡ ነው አዎ እና ይሄ ነው ታሪኩ። ኢሳያስ ዓለም እጅግ በጣም የሚገርም ነው። እንደገና ደግሞ የረቀቀ አካሄድም ያለው ነው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንል። መልካም ምሽት።